አመሰግናለሁ እንግዲህ በዚህ በዛሬ የመረጃ ሰዓት ውስጥ ለተመልካቾቼ ማስተላለፍ የምፈልገው መልእክት ብዙ ጊዜ በሕክምና ዘርፍ ውስጥ ብዙ የማይታወቅ ግን ባለፈው በኢትዮጵያ ብቻ አይደለም በሌላውም ዓለም በተለይ ባለፈው ስልሳና ሀምሳ ዓመት ውስጥ እንደ ችግር ተቆጥሮ የህክምናው ሳይንስ በጥልቀት ያጠናውና ህክምናም ያለው ከማንኮራፋት ጋር የተያያዘ በሽታ ወይም ችግርን ነው ልነግራችሁ እፈልገው። ይሄ ኦብስትራክቲቭ ስሊፕ አፕኒያ ይባላል በእንግሊዘኛው አጠራር። በአብዛኛው ከማንኮራፋት ጋር ተያይዞ የሚመጣ የመተንፈስ ችግር ነው። ማንኩራፋት በአብዛኛው ህብረተሰቡ የሚረዳው ያው ማታ ማታ ይመጣል፣ እገሌ ያንኮራፋል፣ እገሌ አንኮራፋም፣ ጠዋት ደግሞ ይጠፋል። ግን ምን አይነት ችግር ያመጣል ወደፊት የሚለውን ህብረተሰቡ ስለማይረዳው ትንሽ ማለት ፈልጋለሁ። አንደኛ ማንኮራፋት በእርግጥ ደረጃ አለው፣ ከቀላል እስከ ኃይለኛ ማንኮራፋት። ግን የተለያዩ ምልክቶች አሉት። ማንኮራፋት ብዙ ጊዜ ሌሊት ነው ከር የሚያደርገው። ትንፋሽ ይቆራረጣል። ድምፁ በጣም ይረብሻል አብሮ ያለውን ሰው ባልና ሚስትም ከሆኑ አንዳቸውን ከዛም አልፎ ከክፍል ውስጥ ወጥቶ ሁሉ ልጆችን የሚረበሽበት ሁኔታ አለ። ይሄ ሶሻል ፕሮብሌሙ ነው፣ ይሄ ሜዲካል ፕሮብሌሙ አይደለም። ቶለረብልም የሆነ ነው። በእርግጥ በፈረንጅ ሀገር ሁለትም ያንኮራፉ ባልና ሚስቶች አንዳንድ ጊዜ አብሮ መኖርም የማይችሉበትና የሚለያዩበትም ጊዜ ሁሉ አለ። ከዛ በላይ ግን ማንኮራፋት እንደ ሜዲካል ፕሮብሌም አንደኛ ኢሚዲየት ኢፌክት አለው። ምንድነው ኢሚዲየት ኢፌክቱ? ማንኮራፋት ላይ ምንድነው የሚሆነው? አየሩ በጉሮሮው በኩል ለማለፍ ችግር አለው። በተለያየ ምክንያት የአፍ መጥበብ ይሆናል፣ እዚህ ጉሮሮ አካባቢ ያለው ሶፍት ሹ መጥበብ ይሆናል፣ ጡንቻዎቹ መድከም ይሆናል፣ ብቻ አየሩ ለመግባት ስለሚቸገር በዛው ልክ ኦክሲጅንም ወደ ሳንባችን የመድረሱ እድል ዝቅተኛ ይሆናል። ያ ዝቅተኛ ኦክሲጅን ነው እንግዲህ በደማችን ውስጥም ወደ ሰውነታችን ሰርኩሌትም የሚያደርገው የዚህ ኢፌክት ነው፣ የዚህ ኢፌክት ነው።